ደራሲ አለማየሁ ገላጋይን ወደ መድረክ ጋብዝና። አሌክስ እንደምን አላችው? ትንሽ ያዝ የሚያደርግ ትንሽ ከበድም ያለ አሪፍም ጥሩም ነገር አይታችኋል፣ አሁን ያቀረቡትን። ትላልቅ ሰዎች ስታዳምጡ ግን አንድ ጥያቄ መጠየቅ ነበረብን፣ ወይም በኋላ ትጠይቃላችሁ። እኔ የጠየኩት ራሴ የጠየኩት ራሴን ንባብ ያስፈልጋል። ካስፈለገ ለምን ለምን ይከብደናል? አደል ተፈጥሯችን ከሆነ እንደመተንፈስ ሁሌም ግፊት አለ። አንብቦ አንብቦ አንብቦ አንብቡ ከወዲያ መልስ የለም እንጂ አናነብም አናነብም አናነብም የሚል አለ። እኔያው መሀል መሀል ላይ ማንበብ ከጀመርኩ በኋላ እድሜ የገፋ ከሄደ በኋላ መጀመሪያ ባነሳው ጥያቄው ጥሩ ነበር፣ ከሄድኩ በኋላ ግማሽ መንገድ ሩብ መንገድ ሲቀረኝ መጠየቅ ጀመርኩ። ማንበብ ልክ ነው ወይስ ኢ ተፈጥሮዊ የሆነው እንደው ዝም ብለን ህይወትም እናባክንበት ነው? መጻፍስ ራሱ ልክ ነው ብዬ ራሴን ጠየኩ። አንድ አንዳንድ ዶክመንቶች ደግሞ በዚሁ መንገድ ገፍቼ እንድደነግጥ ሁሉ አድርገውኛል አርገውኛል። ከንባብ ጋር የተያያዙ ማለት ነው። አንዱን ልንገራችሁ። ደስታ ተክለወልድ ትርጉም ላይ ነው። ምን ይላል ጉሳአት ይላል የግዕዝ ቃል ነው እና እሱን ሲተረጉመው ምን ይላል? ማግሳት፣ ማስመለስ ይልና ልብወለድ መጽሐፍ እያገሳው ነው። እንደውም ማስመለስም አለበት። ለምን ይህን ያህል ተጨከነበት አይደል? ጉሳት ራሱ ቢቀርብንስ ብዬ እንድጠይቅ አረገ። እሱ ብቻ አይደለም፣ በብዙ የግዕዝ ዶክመንቶች ውስጥ እንዲህ እንዲህ አይነት ጥያቄዎች አሉ። አብዝቶ ማንበብ ወይም ማሰብ አብዝቶ መከራ ወደ ራስ መጥራት ነው ይላል። ምን ማለት ነው? ምን ሲነበብ ነው መከራ የሚጠራው? ራሳችንን እንጠይቃለን። እና የእነዚህን ነገሮች እያብሰለሰልኩ አንድ ቀን ስብሃትን ጠየቅኩት። ማንበብ እምቢ የሚለው ሰው ቢመጣ ምን ብለት መክረዋለ ብዬ ጠየቅኩት። ማንበብ አለ። አዎ እንግዲህ ሴት ከሆነች የሚመልስላት መንገድ ሌላ ነው፣ ወንድ ከሆነ ደግሞ የሚመልስለት ሌላ ነው። ምናልባት ልጅቷ ቆንጆ ግን ግጥምም ልብወለድም የምጽፍ ግን ማንበብ የሚያስጠላት ብትሆን ምን ብለህ ትምክራት? አለ አልኩት። እንግዲህ መልሱ ምን መሰለ አለ የአንድ እንግሊዛዊ ግጥም እነግራታለሁ አለ። ምንድን ነው ያግጥም ብዬ ስጠይቀው ምን አለ? ወይ ጉድ፣ ወይ ጉድ፣ ወይ ጉድ ሼክስፒርን ሳላነብ ይላል ግጥም? ከዛ ከሼክስፒር በፊት የነበረ ሰው ይጠቅስና እሱም አላነበበውም ለካ እንደገና ያነሳል ሌላ ሰው እንዴ ሳላነብ ሳላነብ ሳላነብ ይልና አሀ እከሌም እኮ አላነበበውም ሳያነብ ግን እየጻፈ ነበር ይላል መጨረሻ ላይ እስከ መጨረሻው እስከ አርስቶትል ይደርስና እና አርስቶትል ሳላነብ ሳላነብ ሳላነብ ይልና አሀ ሆሜር አላነበባቸውም ለካ አበቃ አይነ ስውሩ ሆሜር ሰው ሊያነብለት ይችል ይሆናል አላቅም። ግን ደግሞ ያኔ ከነ አርስቶትል በፊት ነው የነበረው። እሱ በነበረበት ጊዜ ጽሁፍ መኖሩም አይታወቅም። ግን እነዛን የመሳሰሉ በታሪክ ተቆፍረው ሁሉ ከተማቸው እንዲወጣ የተደረገ የነ ትሮይን ጽሁፍ የጻፈ ነው አይደል? ስለዚህ እዚህም ላይ እኛም ሆሜር ነን ብንል ሳናነብ ብንጽፍ ሊለን ነው አለን እንጂ እና የማንበብ ጉዳይ ሁልጊዜም ጥያቄው ጥያቄ ጥያቄ እየፈጠረ ግን ከማንበብ ጋር አብሬ ያስኬደው ነበር ከሌላው የምንለየው አንዱን ደግሞ ልንገራችሁ ኒቼ ነው ኒቼ ኤክ ሆሞ የሚለው መጽሐፉ ላይ ምን ይላል ፎር ይርስ አይ ሪድ ነቲንግ ግሬተስት አይ ሃቭ ኤቨር ደን ማይሰልፍ ለራሴ ካደረግኩት ነገር በላይ ትልቁ ነገር ለአመታት አለማንበቤ ነው ይላል። አለማንበብ ለራስ ጥሩ ነገር ማድረግ ነው። እየደጋገመ እነዚህን ነገሮች ያነሳል። ሜቼ ሌላ ሰው ቢሆን ጥሩ ነው። ስፖክ ዛራ የጻፈ ሰውዬ ሌሎች ሌሎች አንድ ሌላ መጽሐፉ ላይ ደግሞ ዋይአምኖት ዋይ አም ሶ ክሌቨር የሚል መጽሐፉ ላይ ምን ይላል? በማለዳ መልካም ቀን መጀመሩ ሲታወጅ በተነቃቃና ንጹህ በሆነ አእምሮ መጽሐፍ ለማንበብ መቀመጥን አረመኔነትና ጨካይነት እየጠረዋሉ ይላል። ፀሐይን መሞቅ ይሻላል ከማንበብ ማለት ነው። ያውም ኒቼ አስቡት እነዚያን ትላልቅ ቅኔ የሆኑ ስራዎች የሰራ ዘውሱስ ስፖክስ ዛራቱ ስራን ያነበበ ያውቀዋል። ወደ በኋላ ላይ እያመመውም ሲሄድ አንዳንድ እንደዚህ እንዴት ነው በቃ ኤክስትራቫጋንስ የሆኑ ስራዎች መስራት ጀምሮ ነበር። ከዛ በፊት ግን ይሰራቸው የነበሩ ስራዎች በአማርኛ እንኳን ተተርጉሞ ጉልበታቸው የሚገርም ነው፣ ስታስቧቸው ጉልበታቸው የሚገርም ነው። ግን ከማንበብ ይልቅ ይላል ከቤቴ ባሻገር ያለ ጫካ ውስጥ እያለቀስኩ መሄድን መርጥ ነበር ይላል። እያሰበ እያለቀሰ የሚሄድ እና ይሄ ሰውዬ ልክ ነው ብዬ ከሱ ጋር መተናነቅ አልቻልኩም። ምክንያቱም አሁንም መንገዱ እሱን ለማግኘት ማንበብ ስለነበረ ነው። እዛው መጽሐፍ ላይ ምን ይላል በአይነትም በብዛትም ማንበብ እኔ የተፈጥሮ ውስጥ የለም ስል መቼም ውሸት አይሆንም። ንባብ ክፍል የንባብ ክፍል ህመም ይለቅብኛል ይላል እና በማይፈልገውና በማይዋሃደው ህይወት ውስጥ ወይም ደግሞ ተግባር ውስጥ የተቀመጠ ሰው ይመስለናል፣ ዝም ብለን ስናየው። ኒቼን በኋላ ነው እንግዲህ ከኒቼ ጋር በደንብ የተዋወቅ ነው። አንድ ጀርመናዊ ቶማስ ኤች ብሮጀር የሚባል ወጣት ለትምህርት ማሞያ ኒቼ ላይ ስራ ሰራ። ፔፐር ሰራ ያ ፔፐር ታትሞ አገኘውት። በጣም ይገርማል። ኒቼስ ፊሎዞፊካል ኮንቴክስት አን ኢንቴሌክቹዋል ባዮግራፊ ይላል ርዕሱ። የኒቼን እነዚህን ንባብን የሚያነውርባቸውን አባባሎች ጠቅሶ ጠቅሶ ጠቅሶ ጠቅሶ እውነት ኒቼ አላነበበም። መነሻው ይሄ ነው ሰውየው ያቺ በሚልባት ሰዓት ላይ ለአመታት አላነበብኩም በሚልባት ሰዓት ላይ እውነት አላነበበም ብሎ ነው ጥናቱን የሚጀምረው። ቀጥታ ሄደው ፊሎሎጂ ያስተምር የነበረበት ዩኒቨርሲቲ ውስጥ ነበር። እዛ ላይብራሪ ሄደ። ላይብራሪው ደግሞ እየተመዘገበ የተዋሰው በሙሉ እየተመዘገበ ነው ሲሰጠው የነበረው። እንዲህ ባለበት ሰዓት ላይ አንዳንዱን መጽሐፍ ሶስቴና አራት ጊዜ ተውሶ ነበር ይላል። እንደውም አንዳንድ የላይብረሪ ቅጣት ሁሉ ደርሶበታል ከመውደዱ የተነሳ እያሰመረ ታዲያ ለምን ንባብን አነወረብን ሰውየው የሚለው ምንድን ነው ውሸትና ሀሳብ ዳይቨርት ማድረጊያ ነው ይላል ከዛ ቀጥሎ ሰፈሩ ያለ የቆየ መጽሐፍት መሸጫ መደብር ሄደ የገዛበት ኖት በሙሉ አለዛ እከሌ መጽሐፍ ሁለቴ፣ እከሌ መጽሐፍ ሶስቴ፣ እከሌ መጽሐፍ አራቴ ገዝቷል። መጨረሻ ሄደው የቤቱ ላይብራሪ ውስጥ ነው። እዛ ውስጥ ሲሄድ አኖቴት ያደረገባቸው ለመነበብ አስቸጋሪ የሆኑ በሶስት እና በአራት አይነት ቀለም የተሰመሩ ብዙ መጽሐፎች ነበሩ። በዛች ወቅት ውስጥ ገዝቶ አራቴ፣ አምስቴ፣ ስድስቴ ያነበባቸው መጽሐፎች ነበሩ። ታዲያ ለምን ብሎ ይጠይቃለች? ሌላ አይደለም። ሀሳብ ማስቀየር ይፈልገው በሌላ ምክንያት ሳይሆን ከየመጽሐፎቹ እየዘረፈ የወሰዳቸው ሀሳቦች ስለነበሩ ነው። የእሱ መነሻ ይመስላል፣ እሱ የሚጠቀስበት ይመስላል። ጎዲዝ ዴድ የሚለው ሁሉ የእሱ እንዳልሆነ ከአራት ዓመት በፊት አንድ ጀርመናዊ እንደጠቀሰው አስምሮ ቤቱ ተገኘ መጽሐፍ እነዚህ እነዚህ ነገሮች ተመርምረው እንዳይገኙበት አላነበብኩም የሚል ድምዳሜ ላይ እንዲደርስ አድርጎታል ማለት ነው። ስለዚህ ለማንበብ መፍትሄው ማንበብ ነው። ማንበብ ብቻ ሳይሆን የመመርመር ማንበብ። ከዛ በኋላ ተፈወስኩ ማለት ይችላለሁ። እንደገና በሙሉ ጉልበት ወደ ንባብ ተመለስኩ። ወደ ንባብ ብቻ ሳይሆን ወደ ጽሑፍም ተመለስኩ። ጉሰአት የሚለውን ይቅርታ አድርጌ ለሳቸው ትቼላቸው ማለት ነው። እና ሁልጊዜም ዛሬ መጽሐፍ ለማንበብ ስትነሱ የሚገጥማቸው ጥያቄ እሱ ነው፣ ለምን አነባለሁ? ገርል ፍሬንዴን ባቅፋት አይሻልም ጓደኞቼ ሞቅ አድርገው የሚጫወቱበት ቦታ ሄጄ ድራፍት ባጋጭ አይሻለኝም። ወይስ ደግሞ ከአልጋ ሳልወጣ እዛው አልጋ ውስጥ ቁጭ ብል ብተኛ አይሻለኝም? የሚሉ ብዙ ጥሩ ጥሩ አማራጮች፣ ወይም ደግሞ በዚህ ዘመን ገንዘብ ሜክ ባረገ አይሻለኝም የሚል ጥያቄ ይመጣል። ግን አይደለም፣ ንባብ መሰረት ነው። ይህም መሰረትነት የምታውቁት በእኔ ነው። እኔን የምትወዱኝ ከሆነ የንባብ መሰረትነት እኔ ውስጥ አለ። ማንበብ ሰውን እንደሚለውጥ የምታውቁት የኔን ህይወት ስታዩት ነው። ልጅ ሆኜ ወይም ደግሞ ቲኔጀር እያለሁ የነበርኩት አለማየሁ አይደለሁም። አንዳንዴ ጠይቄ ሲነግሩ ስነግራቸው ጠይቀውኝ ይደነግጣሉ። እውነት የአለማየሁ ነው? ያንን አለማየሁ ግን እነ ደበበ ሰይፉ በግድ በግፊት ወደ ንባብ ውስጥ ከተው ሪሼፕ ሞልድ አድርገውታል። አሁን እዚህ የቆመው እሱ ነው። እዚህ እንዲጋበዝ የሆነው እሱ ነው። እኔም መሆኑ የሚመኝ ወጣት ማንበብ ሌላ መንገድ የለውም፣ ማንበብ ብቻ ነው። ዘግቶ ደበበ ሰይፉ የነገረንን አንዲት መነሻ አድርጌ ላብቃ። ደበበ ሰይፉ ስንትን ስንወስድ ነው ስልጠና ስንወስድ፣ የስነ ጽሁፍ ስልጠና ስንወስድ እንደምታውቁት ነው እንትን ነው። ልክ ኪርጋርድን ይመስላል። ኪርጋርድን እንደሱ ነው። እንደዚች እያለ መጣ አየን። የሚያውቁ የሚያውቁ ትላልቅ መምህሮቻችን ሰሌዳውን መሬት ላይ አድርገውታል፣ ከመድረኩ ለእሱ እንዲመቸው እንዲጽፍበት ማለት ነው። ከዛ ሲያየን ሁለት መቶ ስልሳ እንሆናለን። ምንድናችሁ እናንተ አለ? ከዛ እኛማ ስነ ጽሁፍ አትሸጥም አትለወጥም፣ ያን የነበረ መፈክር እሱ ነው። መድረክዋ ንጹህ ነው፣ ማንም እንትን አይለባት። የጸጋዬ አባባል መጥፎ መጥፎ አለ፣ እሱን አለን። ሳቅና እኔ ከዚህ የምጠብቀው ልንገራችሁ፣ አስር ጥሩ አንባቢ፣ የሚያነብ ብቻ፣ አምስት አንብቦ ሂስ የሚሰራ ክሪቲካል የሚያነብ ከዛ አንድ ደራሲ ከተገኘ በቂ ነዋል። የዛን ሰዓት ወደ ኋላ አየው መአት አስቀያሚ ፊት የጎረምሳ ፊት አለ፣ ልክ እንደ እናንተ አይነት። ወደ ፊት አየሁ መአት ፀጉር አለ ችምችም ያለ ይሄ የድሮ ውስጡ ብርድ ልብስ ያለበት። እዚህ ውስጥ ምን ተስፋ አለኝ እኔ አይደል? ስለዚህ ሹልክ ብዬ በወጣ ይሻላል፣ መሬት ለመሬት በሆን። ደበበ ላይ አያየኝ ይችላል ብዬ አሰብኩ። ግን የሚገርመው ደበበ ጥሩ ተንብዋል። ጥሩ አይደለም አምስት ስድስት ብንሆን ጥሩ ነበር። እኔ ብቻ ነኝ እንደ ራሴ የወጣሁት፣ ግማሹን ጋዜጠኝነት በላው ግማሹ ምናምን ምናምን እና ደበበ ሲመክረን ምን አለ፣ በኋላ የአርስቶትል እንደሆነ አወቅኩኝ ጥቅሱ። ቢያንስ ለአርባ ዓመት ብትታገሱ እያነበባችሁ ማህበረሰባችሁን እያያችሁ አብራችሁ እየኖራችሁ የሚሰራውን ቲያትር የሚጽፈውን መጽሐፍ ሁሉንም ነገር እያያችሁ እየታዘባችሁ አርባ ዓመት ብትቆዩ ጥሩ ነው። ለመጽሐፍ አትቸኩሉ፣ ከመጽሐፍ ባሻገር ግን ለማሳተም አትቸኩሉ አለ። ያችን ይዤ አርባ ዓመቴን ስጠብቅ ነበር። አርባ ዓመቴን አጥቢያ ያወጣው ልክ ለአርባ ዓመት ሁለት ወር ሲቀረው ነው የወጣው ሳይሆን ተጽፎ ያለቀው። ስንከተል ነበር። በዚህ ዘመን ግን እሱን ተከተሉ ማለት አይቻልም። አክሰሱ ብዙ ነው። እኔ በዛኛው ዘመን ውስጥ ታስሬ አልችልም ነበር ማለት መጽሐፍ በኢንተርኔት መገኘቱን ምናምን አላውቅም እና ጓደኞች ሲመጡል ነው አንዳንዴ፣ እንደውም ይገዙልኛል ከውጭ ከዛ ከሄዱ በኋላ ይልኩልኛል ሁለት ቀን የሚበዛው እኔ ግን ሁለት ዓመት ስብሃት የጻፈልኝን የመጽሐፍ ርዕስ ሁለት ዓመት ሶስት ዓመት አሮጌ ተራ እሁድ እሁድ እየተመላለስኩ ምናልባት እንዲ በአጋጣሚ በሶስት ዓመት አገኝ ነበር። እሱን እሱ ከግምት ከቶ ነው ደበበ ሰይፉን ደሱ ያለው። አሪስቶትልም እንደዛው ይመስለኛል እኔያው በዚህ ዘመን ግን ሁሉም ነገር እጃችሁ ላይ ስላለ የግድ አርባ ዓመት መጠበቅ የለባቸውም በግማሽ ሃያም ፈጣን ከሆናችሁ 18ም ዓመት በቂ ይመስለኛል። አመሰግናለሁ ደራሲ አለማየሁ ገላጋይን አመሰግናለሁ። እንዲሁም ከመጀመሪያው ጀምሮ ሲያቀርቡልን የቆዩትን አቅራ ተናጋሪዎች በድጋሚ አመሰግናለሁ። አሁን ለ15 ደቂቃ ያህል እንረፍና የተቀረችውን አንድ 30 20 ደቂቃ ውይይት እናደርግባታለን። አመሰግናለሁ።